አሰልጣኝ ገረሱ ሸመና አመሰግናለሁ በጊዜያዊነት በረከት ቅጣት ላይ ስላለ ቡድኑን ዛሬ መርታል እዚህ ሜዳ ላይ አንድ ጨዋታ ነው ያሸነፋችሁ ባለፉት አራት ጨዋታዎች ማሸነፍ አልቻላችሁም እንዴት ነበር አጠቃላይ የዛሬው ጨዋታ የዛሬው ጨዋታ አሪፍ ነበር ያው አጀማመራችን ጥሩ ነበር። ከእረፍት በኋላ በገባበን ጎል ያው የመጀመሪያው ጎል እኔ አላመንኩበትም ማለት ይችላል። እንግዲህ ስላላየው ነው እንጂ የመጀመሪያው ጎል አውሰን ይመስለኛል። እንደዛም ብዬ ሳይሆን የተሻለ ተንቀሳቅሰናል ነው፣ እነሱም የተሻለ ተንቀሳቅሰዋል። ሜዳ ላይ የነበረው ጥሩ ፉክክር ታይቷል ብዬ አስባለሁ። እሱ ነው እንጂ ሌላ ጎሎች ቢገቡ ስህተት አንዳንዴ እሆናል። እሱን አስተካክለን እንመጣለን ብዬ አስባለሁ። ምናልባት ገረሱ በመጀመሪያው አጋማሽ ተመጣጣኝ የሆነ ተጋጣሚያቸው የተወሰነ ብልጫ ለመውሰድ ቢሞክርም ተመጣጣኝ የሆነ እንቅስቃሴ ለማሳየት ሞክራችሁ በሁለተኛው አጋማሽ ግን ወርዳችሁ ይሄ ከምን አንጻር ነው? ወርደን አይደለም ሁለተኛው መጀመሪያ አርባ አምስት ጥሩ ነበር፣ ስንጀምርም ሁለተኛው አርባ አምስት ጥሩ ነበር። አጋጣሚዎች በተፈጠሩ እኛ አይታየንም። የኦፍሳይድ ኳስ ይመስለኛል እኔ መክመን ላይ ስለቆምኩ እሱም አሳበብ አይደለም። እነሱ የተሻሉ ተንቀሳቅሰዋል፣ እሱንም ተጠቅመዋል ብዬ አስባለሁ። በመከላከሉ በተከታታይ የተወሰኑ ስህተቶች ይታያሉ። ዛሬ ያተን ተንጸባርቋል። ይህንን ማረም የለብንም ብለ ታስበ እናርማለን፣ እናረማለን። ካሁን በኋላ ተከላካዮች ላይ አረመን። ጎሎች ከዚህ በፊት አይገቡብንም ነበር፣ አሁን እየገቡብን። ይህን አስተካክለን ለሚቀጥለው ጫወታን። አሰልጣኝ ገብረመድን አመሰግናለሁ። የአዋሳ ሜዳ ቡድንን ውጤታማ እያደረገው ነው። ከእሱን ጀምር የአዋሳ ቆይታቸው ምን ይመስላል ከሚለው ጥሩ ነው። ያ እንግዲህ በውጤት ደረጃም ጥሩ ነው። በዲሲፕሊን ደረጃ በጣም ጥሩ ነው። ልጆቻችን ያ ዲሲፕሊን እንደሆነ እየተጫወቱ ነው። ስለዚህ አሁን ያው እስካሁን ባለው ሁኔታ እንተመችቶናል ማለት ይቻላል። በዛሬው ጨዋታ እንግዲህ አምስተኛ ጨዋታችሁ ነው በአዋሳ አንድ ጨዋታ ናቸው የተለያያችሁት፣ አራት ጨዋታ አሸንፋቸዋል። በመጀመሪያው አጋማሽ ተመጣጣኝ የሆነ የሚመስል፣ ከረፍት በኋላ ግን በይበልጥ ዶሚኔት አድርጋችሁ የተጫወታችሁበት ሁለት ጎል ያስቆጠራችሁበት ሶስት ነጥብ ያገኛችሁበት ነበር። እንዴት ነበር ግምገማ? መንገዱ ምን መሰለሽ ያው ኖርማሊ አሁን በእንደዚህ ጊዜ እነሱም ሆነው በነፃነት ነው የሚጫወቱት። ምክንያቱም ከአደጋው ነፃ ናቸው፣ ከዚህ ወለ ዋንጫውም በጣም ራቅ ብለዋል። ስለዚህ በዚህ ሁኔታ ላይ ሆነው ኮንፊደንሻል ሆነው የሚጫወትና ሲመጡ አመጣጣቸው ያው የሀይል አጫዋትም እንደሚኖር እናውቃለን። ታይት የሆነ የማርኪንግ አጫዋትም ይዘው እንደሚመጡ አውቀናል። በዛ ምክንያት በጣም ታይት ሲሆን ትንሽ የነፃነት የማጣት ሁኔታ ይኖራልና ቀስ በቀስ ቀስ በቀስ ያው እንደዚህ አይነት ቲሞች ሲመጡ ያው እኛ እየመራን እንደመሆናችን መጠን ማለት ነው የሚሰጡት ግምት ከፍ ያለ ነው ብዬ ነው የማስበው። ስለዚህ በዛ አይነት ጨዋታ መጫወታቸው ትክክል ነው። ከዛ በኋላ ግን በሂደት ቀስ እያል ወደ ምንፈልገው ጨዋታ መጥተናል። በጥሩ ሰዓት ነው ያገባ ነው። ጥሩ ነጻ የሆነ ሁሉም ከዛም በላይ ስኮር ማድረግ እንችል ነበረ። ግን ጥሩ ነው። ምናልባት ኮች እንደዚህ አይነት ቡድን ይዛ አታውቅም ብዬ አስባለሁ። ምናልባት ካለ ታስታውሰኛለህ። በጣም ስኳድ ጠባብ እንደሆነ ብዙዎች ይመሰክራሉ እና በዚህ ቡድን ያው መሪ መሆን እንዴት ነበር? እስኪ ያሳለፍካቸው ጊዜዎች። ትግል ነው፣ ከባድ ትግል ነው ያሳለፍ ነው። አሁን ዝርዝሬ ልጨርሰው ማልችል ብዙ ችግሮች አሳልፈናል። እግዚአብሔር ይመስገን እንግዲህ ከዛ ችግር ወጥን። አሁን በዚህ ደረጃ ልጆቻችን አንዳንዶቹ ብቃታቸው በተሻለ ሁኔታ በጣም በከፍተኛ ሁኔታ መሻሻል አሳይተዋል። የምትሰጣቸውን ነገሮች የመቀበል አቅማቸው በጣም ጥሩ ነው። ማለት እንደዚህ አሁን አንዳንድ ተጫዋቾች አሉ፣ በራሳቸው መንገድ የሚጫወቱ ተጫዋቾች አሉ። አንዳንዶቹ ደግሞ የምትሰጣቸውን ነገር አፕላይ ሲያደርጉ ታክቲካሊ ዲስፕሊን እንደሆነ ሲጫወትልህ በጣም ደስ ይላል። እና የኔ አሁን ትልቁ ኳሊቲ አሁን የምሰጣቸውን ነገር ተግባራዊ ያደርጋሉ። አሁን በዚህ መንገድ ተጫወት ስትላቸው ይጫወታሉ። አሁን ጥሩ ነው። ስለዚህ አሁን በጣም ወጣት የሆኑ ልጆች በጣም አውትሻይን እያደረጉ የመጡበት ጊዜ ነው። አሁን በጣም ጥሩ ነው። ኤክስፐሪንስ የሆኑ ተጫዋች ደግሞ እዛ ውስጥ አሉ። በጣም ጥሩ ሌሎቹንም ሊያግዙ የሚችሉ ማለት ነው። እንዳልከው ስኳዳችን ጠባብ ነው። የምንቀይረው አንድ ሰው ሁለት ሰው እንደዚህ በጣም ጥቂት ነው እና ከዚህ በላይ ግን አሁን ከዚህ በኋላ ምናልባትም ሌሎቹ ወጣቶች የሚመጡበትና የሚታዩበት መንገድ ይፈጠራል ብዬ አስባለሁ። ስለዚህ እንደ አጠቃላይ ያሳለፍነው ጊዜ ከባድ ነው። አሁን ዘርዝር ያልጨርሰውም ወደፊት የሚዘረዝርበት ጊዜ ይኖራል።